በነቢዩ ሰለዋት ማውረድ ጃሃነብ ይከታሃል አላህ የማይወደውን ስራ ነው የምሰራው እያሉ ነው። አሱፍየቱ ፊ ሚዛን ልኪታብ በሚለው ክታባቸው ነው። ሙሐመድ ጀሚል ዘይኖ የተባለ ሰው ነው የጻፈ ውሃቢ። ይሄ ክታባቸው ነደም ተመልከቱ። ከዛ በኋላ እንደገና ሌላም ታያላችሁ በዚህ ክታባቸው ላይ ከይፈ ነፍሀሙ ተውሒድ የሚል ነው እንዴት ተውሒድ እንረዳለን? ይላቸዋል ወሀብያ፣ ይሄ ሼካቸው ማለት ነው፣ ያስተማሪያቸው ያው ክታባቸው በድምፅ እያሳየለ፣ ተውሒድን እንዴት ነው መረዳት ያለብን ብሎ ነው ያዘጋጀው። ስሙ ሙሐመድ አህመድ ባሽሚል የተባለ ሰው ነው ይህን ክታብ ያዘጋጀው፣ ውሃቢ ማለት ነው። ምን ላል عجيب وغريب أن يكون أبو جهل

የሚያመልከው ለነገሩ በእምነት ከእነሱ ጋር ገጥሙላቸው ሊሆን ይችላል። ለምን እነሱ የሚያመልኩት የሆነ ሰውየው የሚያሳሉት አቡ ጃህልም የሆነ የሳለው ታቦት ነው የሚያመልከው። ስለዚህ ስለተቀጣጠሙ የአቡ ጃህል ተውሂድ ከእነዚህ ተውሂድ ይሻላል። በእምነታቸው ተገናኝተዋል፣ አታውቁም። እንዲ ውሀብያ ጋር ድስጋ እንደሚበላም አታውቁም እናንተ ግን ብስምላህ አላሁ አክበር ብላችሁ ያረዳችሁትን ለመውሊድ ይታርዷልና አይበላም የከርከሮ ስጋ ነው እኮ አይልም እንዴ ወላ የካፊር ስጋ ግን ጽሙን አዝሞ ሄደ ይበላል ለምንድን ነው በእምነት ስለሚገናኝም በሃይማኖት ስለሚገናኛሉ እነሱ መካ ነው የሚያመልኩት ኩፋሮቹ መካ ነው የሚያመልኩት